ሰበር ዜና የኢፌዴሪ ሚኒስተር ሚኒስተር አቶ መላኩ አንበልና የብልጽግና ፓርቲ ጽህፈት ቤት አደረጃጀት ዋና ኃላፊ ሆነው ፈቃዱ ተሰማ በባለፈው እንደገለጽነው በሙስና ጉዳይ ጋር የተያያዘ የሲዳማ ክልል አመራሮች ላይ የደረሰው ክስ የኢፌዴሪ መንግስት ፍቃድ አግኝቶ ለግምገማ ሐዋሳ መግባታቸውን ታማኝ የሆነ ምንጭ ገልጾልናል። ትላንትና ዘጠኝ ሰዓት ሀዋሳ ከተማ በይፋ የገቡ ሁለቱ ሚኒስትሮቹ በዛሬ በዚህ ሰዓት ከሲዳማ ክልል አመራሮች ጋር ግምገማ እያደረጉ ይገኛሉ። ነገር ግን እየወጡ ያሉ መረጃዎቹ በጣም ቅጥፈት በተሞላበት መንገድ ለስራ ይፋዊ ጉብኝት ወደ ሀዋሳ መጡ ብሎ የዘገቧቸው ሁለቱ ሚኒስትሮቹ አመጣጣቸው የስራ ጉብኝት ሳይሆን ለሲዳማ ክልል አመራሮች በባለፈው ከተላከው ከሙስና ሰነድ ጋር ተያይዞ ለግምገማ መሆኑ ታውቁ ከዚህ ጋርም አያይዞ እየተደረጉ ያሉ ግምገማዎችን ሊያሰናክሉ የሚችሉ ብዙ ነገሮችን ሊፈጠሩ እንደሚችሉ ግምት ጥሏል። ከዚህ ጋርም ተያይዞ ከአስተዳደር ቦታ ሊነሱ ይችላሉ ተብሎ ከተጠቀሙ ሰዎች መሃል ክልሉ ርዕሰ መስተዳድር የሆኑ አቶ ደስታሌ ደግሞ ዋነኛ ሰው ከመሆኑ የተነሳ የእሱን ቦታ ለመተካት ደግሞ የሙስና አውራ የሆነ አሁንም ከአቶ ደስታሌ ደግሞ ጋር እጅና ጓንት ሆኖ እየሰራ ያለው የፍትና ጸጥታ ኃላፊ ሆኖ አቶ አለማይ ጥማቴዎስ የክልሉ ዋና ርዕሰ መስተዳደር ለመሆን ብዙ የጉቦ ገንዘቦችን እያፈሰሰ መሆኑ ግልጽ ነው። ገንዘብ የማይቀይረው ነገር የለምና፣ በአካባቢው ያላችሁ አክቲቪስቶችም ሕግ አዋቂዎችም ይህን ነገር ተከታትላችሁ ለስዳማ ሕዝብ ድምጽ መሆን አለባችሁ ስንል ይህ ሚዲያ ጥሪ ያቀርባል። አሁንም ከዲጡ ወደ ማጡ እንድሉት ነገሩ ከአንዱ ወደ ሌላ ማለትም፣ ያው እዛው ያሉ ሰዎች እየተቀያየሩ የስዳማን ክልል ራብንና ችግርን እየተባባሰ እንዲመጣ እንዳያደርጉ ጭራሽ አሁን የነበረው አገዛዝ ላይ የሌሉ ሰዎች ማለትም፣ ርቆ ያሉ ሰዎች እጩ ቢሆኑና ክልሏን የመምራት እድል ቢያገኙ የተሻለ ነገር ይፈጠራል የሚል እምነት አለ። ይህ ማለት አቶ ዳስታ ደግሞ ቦታውን እንደሚለቅ እርግጠኛ ሆኖ ሲመጣ የሙስና ጉዳዮችን ሲያምን አቶ አለማየሁ ጥማቴዎስን ተመልሶ የእሱ ቦታ እንዲተካ መስመር ያዘጋጀው ወይንም እየዘረጋ ያለ ይመስላል። በእርግጥ ከዚህ ሙስና ክስ ጋር በተያዘ ፌዴራል መንግስት ምንም የሚታገሰው ወይንም የሚራራ ነገር ያለ አይመስለንም። ምክንያቱም የተከሰሱበት ክሶች በጣም ከባድና ትልቅ መሆናቸው ግልጽ ነው። ከትልቅነታቸውም በላይ ይህ ሁሉም ክሶች ወይንም የሙስና ሰነዶቹ በቂ የሆነ ማስረጃና ምስክር የያዙ ናቸው። አቶ ዳስታሊ ደግሞ ከአገር አልፎ ውጭ አገር ጭምር ቤት መኖራቸው፣ 300 ሚሊዮን ብር በጉቦ መልክ መሰጠታቸው፣ እንዲሁም በአዲስ አበባ ቅንጡ መኖሪያ ቤት መኖር በጥሬ ገንዘብ ተብሎ የተመዘገቡ እነዚህ ነገሮች ሲሰበሰቡ አቶ ደስታሌ ደግሞ ካለበት ወንበር ሊጠሉ እንደሚችሉ በግልጽ የሚታወቅ ቢሆንም፣ ነገር ግን ገንዘብ የማይቀይር ነገር ስለሌለ እኔ እለቃለሁ እንደኔ በልተ ትሞታለ ብሎ አብሮ የነበረውን ጓደኛውን ሙስናውን ሲያግዝና ሲያበረታታ የነበረውን ፍትህና ጸጥታ ኃላፊ አድርጎ የሾመውን ግን ብልሹ አሰራር ላይ ብዙ ጊዜ ስሙን የሚነሳውን አቶ አለማየው ጢማቴዎስን ተመልሶ የክልሉ ርዕሰ መስተዳድር ለማድረግ ጉዞችን የጀመረ መሆኑንም ታማኝ ምንጮቹ ገልጾልናል። ከዚህ ጋር ተያይዞ አሁንም ቢሆን በጉዳዩ ገለልተኛ የሆኑ ሰዎች ካልተረባረቡ ይህ ስልጣን ሽግግሩ ምንም የማይጠቅም ወይንም ትግሉን ፍሬ የማያገኝ በመሆኑ ብዙ አርቲስቶችና አክቲቪስቶቹ የታሰሩበት ጉዳይም ዋጋ ቢስ ሊሆን ስለሚችል ማንም ዝም ሳይል ለዚህ ምርጫ እንድንቀሳቀስ ስል ይህ ሚዲያ ጥሪ ያቀርባል። ውድ የተወደዳችሁ የጃሾ ቤተሰቦች ይህ መረጃ ከተመቻችሁ ቪዲዮን ላይክ፣ እንዲሁም ሀሳብ አስተያየታችሁን በኮመንት አስቀምጡ። ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ በማድረግ እንደዚህ አይነት መረጃዎች እንድደርሱ ደግሞ ደውል ምልክቷን አብሩ እያልኩኝ የምለያችሁ ይሆናል። ሰናይ ጊዜ